ሰበር ዜና። አራት ኪሎን ያስደነገጠ ከባድ መረጃ ከኢትዮጵያ መተንፈሻ ጉሮሮ ስር ተሰምቷል። ኢትዮጵያን ከላይም ከታችም የመክበቡ ፕሮጀክት በአስመራና በካይሮ ትብብር በአቦ ሸማኔ ፍጥነት እየተፈጸመ ነው። ኢትዮጵያን መተንፈሻ የማሳጣት አንድ አካል ነው የተባለለት ምክር በጅቡቲ ተደርጓል። የኢትዮጵያ መተንፈሻ ጉሮሮ ጅቡቲ ከግብፅ አብራ ቀይ ባህርን ከእኛ ውጭ ማንም አይጠብቀውም ስትል አዲስ አበባ ላይ ዝታለችም። ከጅቡቲ አራት ኪሎንም ኢትዮጵያንም ያሸብረው ዱብዳ በተሰማ ቅጽበት ደግሞ ከትግራይ የጀኔራል ታደሰ ወረደ መንግስት የአንድ ቡድን መንግስት ሆኗል፣ አንገዛም የሚል ከባድ ተቃውሞ ተሰምቷል። በትግራይ በስውር ጦርነቱ ቀጥሏል ሲሉ ፓርቲዎቹ ተደምጠዋል። ጀኔራል ታደሰ ወረደ ላይም መራር ትችትን ሰንዝረዋል። ጀኔራሉ ንግግራቸውና ተግባራቸው የማይገናኝ ሲሉ ወርፈዋቸዋል። የክልሉ ጊዜያዊ መንግሥት የአንድ ቡድን ሲሉ ገልጸውት ጀኔራል ታደሰ ወታደራዊ መንግስት እየፈጠሩ ነው የሚል ከባድ ጉድ አሰምተው ተከስተዋል። በዝርዝር ተሰሙቷላችሁ። በሌላ መረጃችን ደግሞ ፋኖ አሁንም በወለጋ ጥቃት ፈጽመዋል። የፋኖ ታጣቂዎች በወለጋ የሚፈጽሙትን ጥቃት ቀጥለዋል። ከትናንት በስቲያ በፈጸሙት ጥቃት የኦሮሚያ ሚሊሻዎችንና ንጹሐን መገደላቸው ተነግረዋል። የፋኖ ታጣቂዎች ጥቃቱን የፈጸሙት በከባድ መሳሪያ በመታገዝ እንደሆነ የጀርመን ድምፅ ዘግቧል። በጉዳዩ ላይ ሰፊ ዘገባ አለን። ግብፅ አራት ኪሎን አንቆ የሚይዝ ስምምነት ይዛ ተከስታለች። ከዚህ ቀደም ከአስመራ ጋር በቀይ ባህር ጉዳይ የተስማማችው ካይሮም የአባይን ሽንፈት ለመበቀል በኢትዮጵያ የቀይ ባህር ጉዞ ላይ አደገኛ የተባለለትን ካርድ በጅቡቲ በኩል መዛለች። በጅቡቲ ቤተ መንግስት ምን ተዶለተ የሚለውን እናስደምጣችኋለን። በውጭ የዜና ዘገባችን ትራምፕ ሩሲያ ክሬምያን እንድትቆጣጠር እና እንደም አይሰጡ የገለጹትን ፕሬዚዳንት ዘለንስኪን ወቀሱ፣ የሚለውን እናስደምጣቸዋለን። ጤና ይስጥልን ውድ የአንዳፍታ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ዳርቻ አይረሳችሁም። ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገንተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ለጠቅላይ ሚኒስትር አብይ አህመድ መንግሥትና ለኢትዮጵያ ከባድ መርዶ ተሰምተዋል። ግብፅ አራት ኪሎን አንቆ የሚይዝ ስምምነት ይዛ ተከስታለች። ከዚህ ቀደም ከአስመራ ጋር በቀይ ባህር ጉዳይ የተስማማችው ካይሮም የአባይን ሽንፈት ለመበቀል በኢትዮጵያ የቀይ ባህር ጉዞ ላይ አደገኛ የተባለን ካርድ በጅቡቲ በኩል መዛለች። ከቅርብ ጊዜ ወዲህ ኢትዮጵያውያን ከጅቡቲ እንዲባረሩ የወሰነው የእስማኤል ኦማር ጊሎ መንግስት ዛሬ ደግሞ አልሲሲን በቤተ መንግስታቸው ጋብዘው ቀይ ባህርን ከእኛ ውጭ ማንም አይጠብቀውም ሲሉ በዋናነት ኢትዮጵያን የተመለከተ አቋም አንጸባርቀዋል። ግብፅና ጅቡቲ የቀይ ባህርና የኤደን ባህረ ላጤ የአስተዳደርና የጸጥታ ጉዳይ የውሃ አካላቱን የሚጎራበቱ ሀገራት ብቸኛ ኃላፊነት እንደሆነ መስማማታቸውን የግብፁ ፕሬዚዳንት አብዱልፈታህ አልሲሲ ተናግረዋል። ሲሲ ይህንን ያሉት በጅቡቲ በነበራቸው የአንድ ቀን የስራ ጉብኝት ነው። ሁለቱ መሪዎች የቀጠናዊ ጉዳዮች ላይ መነጋገራቸውን የገለጹት የጅቡቲው ፕሬዚዳንት ኢስማኤል በዚህ ንግግር የሶማሊያና ሱዳን ጉዳይ መነሳቱንም ጠቅሰዋል። እንደ ፕሬዚዳንት ኢስማኤል ገለጻ ሁለቱ መሪዎች የተነጋገሩበት ሌላኛው ቀጠናዊ ጉዳይ የቀይ ባህርና የደን ባህረ ሰላጤ የሚመለከት ነው። ሀገራቱ ቀይ ባህርና የኤደን ባህረ ሰላጤን የሚያገናኘውን የባብኤል ማንደብን የባህር ወሽመጥን በተመለከተም መነጋገራቸውን የጅቡቲው ፕሬዝዳንት አስታውቀዋል። ይህ የባህር ወሽመጥ በጅቡቲ በኤርትራና በየመን የሚገኝ ስትራቴጂክ አካባቢ ነው። ሁለቱ ፕሬዝዳንቶች በዚህ የባህር ወሽመጥ የደህንነት ሁኔታ ላይ እንደተወያዩ ተገልጸዋል። ወሳኝ የዓለም አቀፍ ንግድ መተላለፊያ በሆነው ቀይ ባህር ነፃ የባህር ንግድ እንቅስቃሴ እንዲኖር ለማስቻልና የባህሩን መረጋጋት ለማረጋገጥ የሚያደርጉትን ትብብር ለማጠናከር እንደተስማሙም የጅቡቲው ፕሬዚዳንት እስማኤል አስታውቀዋል። የግብፁ ፕሬዚዳንት አብዱል ፈታህ አልሲሲ በበኩላቸው ባደረጉት ንግግር አፍሪካ ቀንድና የቀይ ባህር ቀጠና ወቅታዊ ሁኔታን በተመለከተም ከጅቡቲው ፕሬዚዳንት ጋር ሰፊ ውይይት ማድረጋቸውን ገልጸዋል። ሁለቱ ሀገራት በቀይ ባህር ላይ የሚያጋጥማቸውን የጋራ ተግዳሮቶች በተመለከተም ንግግር መደረጉ ተጠቅሷል። ፕሬዚዳንት አልሲሲ በንግግራቸው በወሳኝ የዓለም አቀፍ ንግድ መስመሮች ላይ የሚቃጣን ማንኛውም የደህንነትና በነፃነት የመጓዝ አደጋዎችን በማያሻማ ሁኔታም እንደምንቃወም አረጋግጠና ይሆናል ሲሉ ከጅቡቲው ፕሬዝዳንት ጋር የተስማሙበትን ነጥብ አንስተዋል። በተጨማሪም ለቀጠናዊ ደህንነት መርሆች እና መሰረቶች ለመገዛት አስፈላጊነት በተመለከተም መግባባት ላይ እንደደረሱ ፕሬዝዳንቱ ተናግረዋል። ሁለቱ መሪዎች ወሳኝ ዓለም አቀፍ የባህር ንግድ መተላለፊያ የሆኑ የቀይ ባህር እና የደን ባህር ስላጤ አስተዳደር እና የደህንነት ጉዳይ የተጎራባች ሀገራቱ ብቸኛ ኃላፊነት እንደሆነ ከስምምነት ላይ መድረሳቸውን አስታውቀዋል። ግብጽ የቀይ ባህር የአስተዳደር ጉዳይ የውሃ አካላቱን የሚጎራበቱ ሀገራት ብቸኛ ኃላፊነት መሆኑን ስታነሳም ይህ የመጀመሪያው አይደለም። ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ የባህር በር ማግኘት የህልውና ጉዳይ መሆኑን እንዲሁም ሀገሪቱ ቀይ ባህርን ለደህንነቱ አስፈላጊ መሆኑን በተደጋጋሚ ማንሳት መጀመራቸውን ተከትሎም በግብፅ በኩል ይህ አቋም ሲንጸባረቅ ቆይቷል። ኢትዮጵያ ግንባታውን ልታጠናቅቅ በተቃረበችበት የታላቁ ህዳሴ ግድብ ምክንያት ለዓመታት ተቃውሟን ስታሰማ የቆየችው ግብፅ ለኢትዮጵያ የቀይ ባህር ተጠቃሚነት በመቃወም የአካባቢውን ሀገራት እያስተባበረ ነው ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን በቀይ ባህር በኩል ወደብ የማግኘት ፍላጎትን ይፋ ባደረጉ ጊዜ ቀይ ባህርና የአባይ ኢትዮጵያን የሚበይኑ የተፈጥሮ ሀብቶች ናቸው ማለታቸው አይዘነጋም የሶማሊያ ውጭ ጉዳይ ሚኒስትር አህመድ ሞአሊ ፊቂ ታሳስ ወር ላይ ወደ ግብጽ በተጓዙበት ወቅትም ይህ የግብጽ አቋም ተነስቶ ነበር የግብጽ ውጭ ጉዳይ ሚኒስትር ባድል አብድላቲ ባደረጉት ንግግር ቀይ ባህርን ሊጠቀሙ የሚገባው ተጎራባች ሀገራት ብቻ እንደሆኑና ሌላ አካል ወደ ቀይ ባህር እንዲቀባል ይፈቀድ ማካሄድለት እንደማይገባ ተናግሮ ነበርም። ባለፈው መጋቢት ወር ላይ የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳላ ወደ ግብጽ ተጉዘው ከፕሬዚዳንት አልሲሲ ጋር በተነጋገሩበት ወቅትም በተመሳሳይ የቀይ ባህሪ አስተዳደር እና የደህንነት ጉዳይ የተጎራባችው አገራት ብቸኛ ሚና እንደሆነ መስማማታቸው ተገልጾ ነበር። የፋኖ ታጣቂዎች በወለጋ የሚፈጽሙትን ጥቃት ቀጥለዋል። ከትናንት በስቲያ በፈጸሙት ጥቃት የኦሮሚያ ሚሊሻዎችና ንጹሐን መገደላቸው ተነግረዋል። የፋኖ ታጣቂዎች ጥቃቱን የፈጸሙት በከባድ መሳሪያ በመታገዝ እንደሆነ የጀርመን ድምፅ ዘግቧል። በምስራቅ ወለጋ ዞን ኪረሙ ወረዳ ታጣቂዎች በፈጸሙት ጥቃት የሚሊሻ አባላትን ጨምሮ 15 ሰዎች መገደላቸውን የአካባቢው ነዋሪዎች ተናገሩ። በወረዳው ጫቢ ተብሎ በሚጠራ ቦታ በአንድ ሳምንት ልዩነት ሁለት ጊዜ በታጣቂዎች ጥቃት መፈጸሙን አስታ ታቸውን ለዲ ደብሊው የሰጡ ነዋሪዎች አመልክተዋል። በጉዳዩ ላይ ምላሽ የሰጡት የወረዳው ዋና አስተዳዳሪ አቶ አብርሃም ፍቃዱም ጥቃቱ መድረሱን አረጋግጠው በአካባቢው ይንቀሳቀሳሉ ያሏቸውንና ጽንፈኛ ቡድን ብለው የጠሯቸው ኃይሎች ጥቃቱን ማድረሳቸውን ገልጸዋል። የታጣቂዎች እንቅስቃሴ በስፋት በሚስተዋልበት የምስራቅ ወለጋ ዞን ኪረሙ ወረዳም በትናንትናው ዕለት በወረዳው ጨቢ በሚባል ቦታ በደረሰ ጥቃት የሚሊሻ አባላትን ጨምሮም የሰላማዊ ሰዎች ህይወት ማለፉን የአካባቢው ነዋሪዎች ተናግረዋል። ጠዋት አንድ ሰዓት ገደማ በተደራጀ መልኩ ደርሷል የተባለው ጥቃት በከባድ መሳሪያ የታገዘ እንደሆነ አስተያየታቸውን የሰጡ ስማቸውን እንዲጠቀስ ያልፈለጉ የአካባቢ ነዋሪዎች አመልክተዋል። ለተደጋጋሚ ጥቃት የሚደርስባት ኪረሙ ወረዳም ከዚህ ቀደም በ2014 ዓ.ም በተከሰተው የጸጥታ ችግር በወረዳው ስር ከሚገኙ 18 ቀበሌዎች ሰዎች ተፈናቅለው እንደነበር ተገልጿል። ጠዋት ላይ በከባድ መሳሪያ እንደ ዲሽቃና ብሬን ታጥቀው ውጊያ ጀምሮ አርሶ አደሮችን ጨምሮ 15 ሰዎች ናቸው ሕይወታቸው ያለፈው። ሌሎች በመኖሪያ ቤታቸው ነው የተገደሉት ሌሎች ደግሞ እርሻ ማሳ አካባቢ ነው ሕይወታቸው ያለፈው። ሕይወታቸው ካለፈው መካከል ዘጠኙ በጥይት የተመቱ ሲሆኑ ስድስቱ ደግሞ በስለት መሳሪያ ነው የተመቱት። ጥቃቱ ካደረሱ በኋላ ከብት፣ በግና ሌሎች የቁም እንስሳ ዘርፈው ነው የሄዱት ሲሉ አንድ ነዋሪ ተናግረዋል። በኪረሙ ወረዳ በ2014 ዓ ም በተከሰተ ግጭት የሚሆኑ ሰዎች ከቤት ንብረታቸው ተፈናቅለው መቆየታቸውን የወረዳው አስተዳዳሪ አቶ ብርሃኑ ፍቃዱ አመልክተዋል። አስተዳዳሪው ከወረዳው 18 ከሚደርሱ ቀበሌዎች ተፈናቅለው የነበሩ ሰዎች ወደ ቤታቸው ተመልሰው በወረዳው አንጻራዊ ሰላም ሰፍኖ እንደነበር ተናግረዋል። ትናንት በወረዳው ጽንፈኛ ቡድን ያላቸው ኃይሎች ባደረሱት ጥቃት የሰው ህይወት ማለፉንም አረጋግጠዋል። ትናንት ጠዋት አንሰዓት ተኩል ገደማ ጮቤ የተባለ ቦታ በሰላማዊ ሰዎችና ሚሊሽ አባላት ላይ ታጣቂዎቹ ተኩስ ከፍተው የ12 ሰዎች ህይወት ያለፈ ሲሆን ሶስት ሰዎች ደግሞ ቆስለዋል። እነዚህ ኃይሎች በተደጋጋሚ ጥቃትና ዘረፋ የሚፈጽሙ ኃይሎች ናቸው ብለዋል። በምስራቅ ወለጋ ዞን ኪርሙ ወረዳና በሆሮ ጉድሩ ጋዞን ጃርዳ ጋጀር እና አቤዶን ጎሮብ በሚባሉ ወረዳዎች ከቅርብ ጊዜ ወዲህ በታጣቂዎች ተደጋጋሚ ጥቃት የደረሱ ሲሆን የበርካታ ሰዎች ህይወት እያለፈ እንደሚገኝ ተዘግቧል። በትግራይ በስውር ጦርነቱ ቀጥሏል ሲሉ ፓርቲዎቹ ተናገሩ። ጀነራል ታደሰ ወረደ ላይም መራር ትችትን ሰንዝረዋል። ጀነራሉ ንግግራቸውና ተግባራቸው የማይገናኝ ሲሉም ወርፈዋቸዋል። የክልሉ ጊዜያዊ መንግስትን ያንድ ቡድን ሲሉም ገልጸውታል። ትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌትናንት ጀነራል ታደሰ ወረደም የተቋቋመው ካቢኔ አካታችንና አሳታፊ ባለመሆኑ ተቀባይነት የለውም ሲሉ በክልሉ የሚንቀሳቀሱ ሶስት የፖለቲካ ፓርቲዎች ገልጸዋል። በሌትናንት ጀነራል ታደሰ ወረደ የተመሰረተው ጊዜያዊ አስተዳደር ወደ ስልጣን የመጣው ጉልበት ነው ብለው እንደሚያምኑ ሶስቱ ፓርቲዎች የትግራይ ነጻነት ፓርቲ፣ የአረና ትግራይ ለዲሞክራሲ፣ ባይቶና ትግራይ በጋራ በሰጡት መግለጫ ተገልጸዋል። ፓርቲዎቹ በክልሉ ሕዝብ ጉዳይ በጋራ ለመስራት በሚል ኪዳን ለተጋሩ ብሔራዊ ደህንነት የተሰኘ የትብብር ማዕቀፍ መስርተው በመስራት ላይ ይገኛሉ። የቀድሞ የክልሉ ጊዜው አስተዳደር የስልጣን ጊዜው ማብቃቱን ተከትሎ ወደ ስልጣን የመጣው አካል በጉልበት ነው የመጣው ብለን እናምናለን። በጀኔራሉ የተመሰረተው ካቢኔ አቃፊና አሳታፊ ያልሆነ አንድ ቡድን ብቻ ያሳተፈ ነው ሲሉ የትብብሩ ኪዳን አባል የሆነው የትግራይ ነጻነት ፓርቲ ሊቀመንበር ዶክተር ደጀነ መዝገቡ በመግለጫው ወቅት ተናግረዋል። በክልሉ በቀድሞ የጊዜው አስተዳደሩ የተመሰረተው በፕሬዚዳንት ታደሰ ወረደ ለሚመራው ጊዜው አስተዳደር እውቅና እንደማይሰጠው ዶክተር ደጀን ተናግረዋል። በክልሉ እንዲካሄድ በፕሬዚዳንት ታደሰ የተጠራውን ብሔራዊ እርቅ እንደማይቀበለው ገልጸዋል። የትግራይን ህዝብ ወሳኝ የፖለቲካ ጥያቄዎች ምላሽ ባለማግኘታቸውና የፕሪቶሪያው ስምምነት ተግባራዊ ባለ መሆኑ ስውር በሆነ መንገድ ጦርነቱ ቀጥሏል ብለዋል። የአረና ትግራይ ፓርቲ ሊቀመንበር የሆኑት አምዶም ገብረ ስላሴ በበኩላቸው ከዚህ በፊት የተመሠረተው የጊዜው አስተዳደሩ አቃፊ አልነበረም ሲሉ ገልጸው አሁን ደግሞ የተመሰረተው ጊዜው አስተዳደር የአንድ ቡድን ብቻ በመሆኑ ነው ሲሉ ገልጸዋል። ያንዳንዱ ጊዜው አስተዳደሩ ተግባር በጊዜያዊ ምክር ቤቱ ቀርቦ መጽደቅ አለበት ሲሉ ያሳሰቡት አቶ አምዶም ይህ ግን በቸለተኝነት አልፈውታል ሲሉ ተችተዋል። የባይቶና ምክትል ሊቀመንበር አቶ ዮሴፍ ብርሄ በበኩላቸውም አዲሱ የጊዜው አስተዳደሩ ፕሬዚዳንት ታደሰ ወረደን ንግግራቸውና ተግባራቸው የተለያዩ ናቸው ሲሉ ወቅሰዋቸዋል። ትግራይ በተበታተነችበት ሁኔታም የትግራይ ሕዝብ ጥያቄ ምላሽ ባላገኘበት ወቅት የክልሉ ግዛታዊ አንድነት አደጋ ላይ በወደቀበት በኬንዳ የተጠለሉ ተፈናቃዮች በረሃብ እያለቁ ባለበት ወቅት እነዚህን ጉዳዮች ማስተካከል የሚችል የጊዜው አስተዳደሩ አቃፊ አድርገ የትግራይ ተወላጆችን አሰባስበ የማገገሚያ መንገድ ከመከተል ይልቅ የአንድ ቡድን መንግስት ነው የመሰረቱ፣ ሲሉ አቶ ዮሴፍ ፕሬዚዳንቱን ወቅሰዋል። ትራምፕ ሩሲያ ክሪሚያን እንድትቆጣጠረ እውቅና እንደማይሰጡ የገለጹትን ፕሬዚዳንት ዘለንስኪን ወቀሱ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የዩክሬን ፕሬዝዳንት ቮለዲሚር ዘለንስኪ የሰላም ስምምነቱን እየጎዱ ነው በማለት ከሰሱ። ትራምፕ ወቀሳ ያሰሙት የዩክሬኑ ፕሬዝዳንት ሀገራቸው በሩሲያ ቁጥጥር ስር ለምትገኘው ክሬሚያ ውቅና እንደማትሰጥ መናገራቸውን ተከትሎ ነው። ትራምፕ በቱሩዝ የማህበራዊ ሚዲያ ገጻቸው ባሰፈረው ጽሑፍ የሩሲያና ዩክሬንን ጦርነት ለማብቃት የሚያስችል ስምምነት ላይ ለመድረስ እጅግ ቅርብ እንደነበር ተናግረዋል። ነገር ግን ዘለንስኪ የአሜሪካን የስምምነት ነጥቦች አለመቀበላቸው ጦርነቱን ከማራዘን በቀር ምንም አያደርግም ብለዋል። ከዚህ አስቀድሞ አሜሪካ ምክትል ፕሬዝዳንት ዲጄ ቫንስ የግዛት መስመሮችን ባሉበት አሁን ላይ በሚገኙበት አቅራቢያም ማቆም ሲሉ ዋሽንግተን ለስምምነቱ ያላትን እቅድ አመልክተው ነበር። ዩክሬን ሩሲያ እንደ አውሮፓውያን አቆጣጠር በ2014 በህገወጥ መንገድ ቆርጣ የወሰደቻትንና በደቡብ የባህር ሰርጥ አካባቢ የምትገኘውን ክሬሚያን አሳልፋ እንደማትሰጥ ለረጅም ጊዜ ስትናገር ቆይታለች። ምክትል ፕሬዝዳንቱ ቫንስ ስምምነቱ ዩክሬንና ሩሲያ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 ሊደረስ ነው ሲሉ ተደምጠዋል። ሩሲያ በህገወጥ መንገድ ለተቆጣጠረችው ክሪሚያ እውቅና የመስጠት እቅድ መቀበል ለዘለንስኪ በፖለቲካዊ መንገድ የማይቻል ነገር ነው። ከዚህም በላይ ድንበሮች በኃይል መቀየር የለባቸውም የሚለውን ዓለም አቀፈው የድረ ጦርነት አሰራር የሚቃረን ነው። ዘለንስኪ ዩክሬንን በክሪሚያ የባህር ሰርጥ ላይ ያላትን ጥያቄ እንድትተው የሚቀርቡለትን ምክር ሀሳቦች በቋሚነት ሲቃወሙ ቆይተዋል። በዚህም ጉዳይ ምንም ንግግር የሚደረግበት ነገር የለም፣ ህገ መንግስታችን የሚጻረር ነው ብለዋል። ረቡዕ ምሽት ሩሲያ በተለያዩ የዩክሬን ግዛቶች ላይ የሚሳይልና ድሮን ጥቃት መፈጸሟን ዩክሬን አስታውቃለች። የዋና ከተማዋ ኪቨን ከንቲባ ቪታሊ ክሊችኮቭ ሁለት ሰዎች እንደተገደሉ እንዲሁም ህፃናትና ነፍሰጥሮችን ጥሮችን ጨምሮ 54 ሰዎች እንደተጎዱ ተናግረዋል። የድሮን ስብርባሪዎች እሳትን እንዳስነሱና በርካታ ሰዎች በመኖሪያ ህንፃ ፍርስራሾች ስር እንደሆኑም ገልጸዋል። በሰሜናዊ ምስራቅ በምትገኘው ካኪቭ ከተማም ፍንዳታ መከሰቱ ተዘግቧል። በምስራቃዊ ዩክሬን በምትገኘው ማርሃኔትስ ከተማ የሩሲያ ድሮን ሰራተኞችን የያዘ አውቶብስ በመመታቱን ተከትሎ በደርዘን የሚቆጠሩ ሰዎች ቆስለዋል።